ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዚ 17 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በመርሃቤቴ የአንድ ዓመት ጨቅላ ህፃንና የህክምና ዶክተርን ጨምሮ በርካታ ሰዎች ተገድለዋል። በጎጃምና ወሎ ትንቅንቁ ቀጥሏል። በአቃቤ ህግ ቢሮ ታስሮ ለአራት ወር አሰቃቂ ድርጊት ሲፈጸምበት የነበረው የህሊና እስረኛ ወደ ቂሊንጦ እንዲዛወር ፍርድ ቤቱ ወስኗል። የአማራ ብልጽግና ኃላፊውን ግድያ በሚመለከትና ስለ ምስክሮቹ የምን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 በመራቤቴ የአንድ ዓመት ጨቅላ ህጻንና የህክምና ዶክተርን ጨምሮ በርካታ ሰዎች ተገደሉ። ትናንት ሚያዝያ 16 2017 ዓ ም በሰሜን ሸዋ ዞን መራቤቴ ወረዳ ማጋት ቀበሌ ልዩ ስሙ መሳለሚያ በተባለ ቦታ መከላከያ ሰራዊት በሚኒባስ የህዝብ ማመላለሻ ተሽከርካሪ ላይ ጠዋት ሁለት ሰዓት ተኩል በከፈተው ጥቃት አንድ የህክምና ዶክተርን፣ የአንድ አመት ጨቅላ ህጻንን ጨምሮ ስምንት ሰዎችን ገድሏል። ሌሎች ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። ቁስለኞቹ በአለም ከተማ እናት ሆስፒታል የህክምና ክትትል ላይ ሲሆኑ የሁለት ዓመት ህጻንን ጨምሮ ሌሎች ለከፍተኛ ህክምና ወደ ደብረ ብርሃን ሆስፒታል ተልከዋል። በሌላ ተጋድሎ ዜና ደግሞ የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንስ መቅደላ ክፍለ ጦር ታቦር ተራራ ብርጌድ እና የክፍለ ጦሩ ቃኞች በጥምረት በጠላት ላይ ድል ተቀናጅተዋል። ትናንት ሚያዝያ 16 2017 ዓ ም የታቦር ተራራ ብርጌድ አንደኛ ሳተናው ሻለቃና የክፍለ ጦሩ ቃኞች በተባበረና ጠንካራ ክንዳቸው ጠላትን ማህበር አይተውታል። በጓ ሜዳ ቀጠና በሜስ ከተማ ውስቋ ማርያም በሚባል ልዩ ቦታ ቀኑን ሙሉ በዋለው ከባድ ፍልሚያ በአገዛዙ ላይ ሰብአዊና ቁሳዊ ኪሳራ አደርሰውበታል። በዚህ እልህ አስጨራሽ ውጊያ ከ20 በላይ የብልጽግና ወታደሮች የተደመሰሱ ሲሆን፣ ከፍተኛ ቁጥር ያለው ደግሞ ቁስለኛ ሆነዋል። አምስት ጥቁር ክላሽ፣ አንድ ባለ ሁለት እግር ኮሪያና፣ አንድ ማይካ ክላሽ በጥቅሉ ሰባት ክላሽ በምርኮ ገቢ ተደርገዋል። በተመሳሳይ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር የአስሮኖስ ብርጌድ ከአገዛዙ ጦር ጋር ሲተናነቁ ውሏል። በመሃል ሳይንት ወረዳ ዴንሳ ከተማ በተለያዩ ቦታዎች ከባድ ውጊያ ተደርገዋል። ጉዜር ምንጋሽ፣ ቆተት ሾጤ ማርያም እና ዲበቦ ሚካኤል በሚባሉ ቦታዎች ለ13 ሰዓታት የዘለቀ ውጊያ የተደረገ መሆኑን የአማራ ፋኖ በወሎ አሳውቀዋል። ሁለተኛው የዘመቻ ኃላፊ በድጋሚ ተገድሏል። ሁለት ሌሎች ኃላፊነታቸው በውል ያልታወቀ 50 አለቃ እና 10 አለቃም ተገድለዋል። 17ተኛ ክፍለ ጦርና 14ተኛ ክፍለ ጦር ከጉንዶ መስቀል ወደ ቱቲ ሰኞ ገበያ በማዝመት ሁለ 2107 እና 423 እንዲሁም አምስት ሞርተር 18 ድሽቃ ከበርካታ የኦነግ ምልስ ስብስብ ወታደር ጋር የደራን አማራ ህዝብ ለማጥፋት የገባው ኃይል ስድስት ንጹሐንን ገድሎ ቤትና ንብረትን አውድመዋል ይሁንና በትናንትና ሁለት የአማራ ፋኖ በሸዋ ደራ የበፈቃዱ በላይ ክፍለ ጦር ያሳምነው ጽጌ ብርጌድ ከሌሎች ብርጌዶች ጋር በመተባበር እና በደፈጣ ውጊያ በማድረግ 17ተኛ ክፍለ ጦር ሁለተኛ ሻምበል ከጉንዶ መስቀል ወደ ቱቲ ሲንቀሳቀስ የነበረውን አንድ ኦራል ሙሉ በሙሉ ድዳወንዝ ላይ ተደምስሷል። ከ14ተኛ ክፍለ ጦር አራት ወታደር ሲደመሰስ ስምንት ተማርኳል። አንድ ጥቁር ስናይፐር፣ አንድ ክላሽንኮፍ፣ ሶስት ጥቁር ክላሽ፣ አንድ ሺ ሁለት መቶ የክላሽንኮፍ ተተኳሽ እና አምስት መቶ የስናይፐር ተተኳሽ አግኝተዋል። በሌላ በኩል በባህር ዳር አቅራቢያ ዳና ማርያም ላይ ያሉትን ሻለቆች ለመደምሰስ በተመሳሳይ ሶስት አቅጣጫዎች ከፍተኛ ቁጥር ያለው ኃይል በክፍለ ጦር ደረጃ ከክልሉ ባሉ የባንዳ ኃይሎች በመጨመር ከመኮድ ከጭንባ፣ ከመሸንቲ በአምባርጌ ጦሩን በማንቀሳቀስ በከፍተኛ ሁኔታ ለመደምሰስ አቅዶ የመጣውን የአገዛዙን ኃይል ሳይሳካለት እንደቀረ የአማራ ፋኖ በጎጃም አንደኛ ክፍለ ጦር አስታውቋል። በወታደራዊ ዕቅዶች መሠረት የጋራ ጥምረትና መናበብ በተሞላበት ሁኔታ የአገዛዙን እቅድ ማክሸፍ ተችሏል ብለዋል። በአቃቤ ሕግ ቢሮ ታስሮ ለአራት ወር አሰቃቂ ድርጊት ሲፈጸምበት የነበረው የህሊና እስረኛ ወደ ቂሊንጦ እንዲዛወር ፍርድ ቤት ወሰነ። ትናንት ሚያዚ 16 2017 በነ ዶክተር ወንደሰን አሰፋ መዝገብ 23 የሽብር ወንጀል ተከሳሾች ከቂሊንጦና ከቃሊቲ ማረሚያ ቤት በችሎት ተገኝተዋል። በዕለቱም አቃቤ ሕግ ሁለት ሰዎችን አቅርቦ አስመስክሯል። መዝገቡ የተቀጠረው አቃቤ ሕግ አሉኛላቸውን ቀሪ ምስክሮች አቅርቦ እንዲያስመሰክር በሚል ነበር። በዚህም መሰረት አቃቤ ሕግ ዋና ሳጅን ምንዳ አልጋ ና አምሳ አለቃ ነጋሽ አሰፋ የተባሉ ሁለት ምስክሮችን አቅርቦ አስመስክረዋል። ሁለቱም ከሰሜን ሸዋ ከመንዝ ጌራ መሃል ሜዳ የመጡ ቀጥተኛ ምስክሮች ናቸው። ዋና ሳጅን ምንዳ አልጋው የመንዝ ጌራ ወረዳ የፖሊስ ተቋም ሹፌር ሲሆን፣ አምሳ አለቃ ነጋሽ አሰፋ የመንዝ ጌራ ወረዳ የጸጥታ ዘርፍ ኃላፊ መሆኑ ተገልጿል። ሁለቱ ተከሳሾችን እንደማያውቁ በመግለጽ የምስክርነት ቃላቸውን የሰጡትም የግርማ የሽጥላ ግድያን በተመለከተ ነው። ዋና ሳጅን ምንዳ ግርማ የሽጥላ ሚያዚ ውስጥ ለጉብኝት በሚል ወደ መንዝጌራ መሀል ሜዳ መጥቶ እንደነበርና ጉብኝቱን አጠናቆ ወደ ደብረ ብርሃን ሲመለስ ሽኝት እያደረጉለት ሳለ ጓሳ በተባለ ፓርክ ላይ ሲደርሱ ተኩስ እንደተከፈተባቸው በተኩሱም ግርማይ ሽጥላን ጨምሮ ሌሎች አጃቢዎችና አባላት እንደተገደሉና እንደቆሰሉ ዋና ሳጅን ምንዳን በቦታው አብሮ እንደነበርና በተኩሱም በግራ ጎኑና ክንዱ ላይ ቆስሎ ስለመትረፉ ተናግሯል። ሃምሳ አለቃ ነጋሽ አሰፋም ተመሳሳይ ምስክርነት ሰጥቷል። አቃበ ህግ ከሚያዝያ ሁለት እስከ ሚያዝያ 16 2017 አምስት ምስክሮችን ብቻ ያስመሰከረ ሲሆን እስካሁን በድምሩ አሉኝ ካላቸው 96 ምስክሮች መካከል 50 የሚሆኑትን ብቻ አስመስክሯል። በጉዳት ምክንያት ለአራት ተከታታይ ቀጠሮ ፍርድ ቤት ያልተገኘው ተከሳሽ ታሪኩ ተፈራ በአምስተኛ ቀጠሮ ፖሊስ አቅርቦታል። በዚሁ ምክንያትም ለአራት ተከታታይ ቀጠሮ ፖሊስ ተከሳሹን ለማቅረብ አለመቻሉን ተከትሎ የፌዴራል ከፍተኛ ፍርድ ቤት ሚያዝያ 15 2017 በዋለው ችሎት በይደር እንዲያቀርበው ጥብቅ ትዕዛዝ መስጠቱ ይታወሳል። በመሆኑም በአምስተኛ ቀጠሮ ፖሊስ ፍርድ ቤት አቅርቦታል። ታሪኩ ለምርመራ በሚል ፖሊስ ለአቃቤ ህግ አሳልፎ በመስጠት ከአራት ወራት በላይ ናትናኤል ስንታየው በተባለ የፌዴራል አቃቤ ህግ ቢሮ ውስጥ ተዘግቶብኝ የሰብአዊ ድርጊት ሲፈጸምብኝ ነው የቆየው ሲል ዛሬ ለችሎቱ አስረድተዋል። ታሪኩ አክለውም አሰቃቂ ድርጊት ሲፈጽምብኝ የነበረውም እዚህ በግራ በኩል የቆመው አቃቤ ህግ ናትናኤል ስንታየው ነው። በድብደባ ብዛት የጀርባ አጥንቴ ተሰብሯል። እንደምትመለከቱኝ ሰው ካልደገፈኝ መቆም አልችልም። ሽንቴን እንኳን መቆጣጠር አቅቶኝ ሰውነቴ ተበላሽቷል። እባካችሁ ሰዎቹ ከእገታ አስለቅቁኝ። ምርመራ አልቆ ክስ መስርቶብኛል። ከዚህ በኋላ ለምንድን ነው በቢሮ የሚያስቀምጠኝ? ዛሬውኑ ወደ ማረሚያ ቤት ላኩኝና ከሰው ጋር ልቀላቀል ሲል ተናግረዋል። ችሎቱ በበኩሉ ግብረአበሮቹ ናቸው ተብለው የተጠረጠሩት ክስ ተመስርቶባቸው ቂሊንጦ የእስረኞች ማቆያ ሲወርዱ ለምን ታሪኩ ተፈራን ነጥለው እንዳስቀሩትና ሌሎች ተከሳሾች ከአራት ጊዜ በላይ በዚህ ችሎት ሲቀርቡ ለምን እሱን አላቀረባችሁትም የሚል ጥያቄ አነሳ። ቢሆንም የጀርባ አጥንቱ ስለተጎዳ ህክምና ለመውሰድ ነው ያቆየ ነው ሲሉ አቃቤ ህግ ናትናኤል ስንታየው መመለሳቸውን ምንጮች ነግረውናል። ፍርድ ቤቱም ታሪኩ ተፈራ ዛሬውን ወደ ቂሊንጦ የእስረኞች ማቆያ እንዲሄድና አላስፈላጊውን ፍርድ ቤቱም ታሪኩ ተፈራ ዛሬውን ወደ ቂሊንጦ የእስረኞች ማቆያ እንዲሄድና አስፈላጊውን ሕክምና እንዲያገኝ ሲል ለማረሚያ ቤቱ ትዕዛዝ አስተላልፈዋል። አቃቤ ህግ ናትናኤል ስንታየው ከመቀመጫው በመነሳት በሽተኞች በሚል እየተሰደብን ነው፣ ዛቻም እየተፈጸመብን ነው በማለት ጋዜጠኛ ገነት አስማማውን ከሷል። ጋዜጠኛ ገነት አስማማው በበኩሏ አቃቤ ህግ ህጉን አልሰደብኩትም ምንም አይነት ነገር ነገርም አልተናገርኩትም ስትል አስተባብላለች። የፌዴራል ከፍተኛ ፍርድ ቤትም በእርግጥ ጋዜጠኛዋ ስትሳደብ እነሱም እንዳልሰሙ በመጠቆም ነገር ግን ስለምንድን ነው እንዲህ አይነት ከእናንተ የማይጠበቅ ተግባር የምትፈጽሙት፣ በሌላ ችሎት ጉዳይ ጣልቃ መግባት የለባችሁም በማለት የመጨረሻ ማስጠንቀቂያ መስጠቱን፣ ለቀጣይ ግን ችሎቱ የራሱን ውሳኔ ለመስጠት እንደሚገደድ አሳውቀዋል። ተሰደብን ያሉ አቃቤ ህጎች ሂደቱን በማስተጓጉላቸው በመጨረሻም የምስክር ሂደቱ በይደር ማለትም ለዛሬ ሚያዚያ 17 2017 የሚቀጥል መሆኑን

ባስተላለፉት አስተምሮ ተቃውሞ የገጠማቸው አቡነ ገብርኤል ይቅርታ ጠየቁ። በስቅለት ዕለት ባስተላለፉት አስተምሮ ምክንያት በቤተ ክርስቲያኗና በምዕመኑ ተቃውሞ ገጥሟቸው የነበሩት ብፁዕ አቡነ ገብርኤል ባስተላለፍኩት ስብከት ያዘኑ የተከዙ ምእመናንና ቅድስት ቤተ ክርስቲያንን ይቅርታ ጠይቃለሁ ብለዋል። በእንተ ማርያም ብለን በስሟ እንጀራ በልተንበታል፣ ለብሰንበታል። እመቤታችንን በእናትነቷ ስለ ልጇ ስትል ስለተቀበለችው መከራ ቤዛዊት ዓለም እንላታለን። እመቤታችን እንኳን ለዓለም ለልጇ ለክርስቶስ ቤዛ ነች፣ ብለዋል አቡኑ በመግለጫቸው የእመቤታችን ቅድስት ድንግል ማርያምን ቅድስና ንጽህናና ክብር ሰብከናል፣ ወደፊትም ስንሰብክ እንኖራለን። ነውር ነቀፋ የሌለባት አጥ ያላገኛት እግዚአብሔር በንጽህናና በቅድስና ካለማርቆ ከቀደመው የአዳም ባህር የፈጠራት አቻና ወደር የሌላት እናት እንደሆነች አምኜ የምኖር ነኝ ሲሉም አክለዋል። እንኳን ድንግል ማርያምን ለማቃለል ይቅርና ለማመስገንም አቅምም ብቃትም ያለው ሰው የለም። በዕለቱ በተሰበከው ስብከት ምክንያት ያዘኑ የተከዙና የተከፉ ምእመናን ና ስሟ በክፉ የተነሳባት ስንዱ የሆነችውን ቅድስት ቤተ ክርስቲያንን የቅርታ ይቅርታ ጠይቃለሁ ብለዋል ብፁዕ አቡነ ገብርኤል። ባለፈው ዓመት በመቶዎች የሚቆጠሩ ነዋሪዎች በመሬት ናዳ በሞቱበት አካባቢ ዳግም ናዳ መከሰቱ ተሰማ። የደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ነዋሪዎች ለቲክቫ ኢትዮጵያ እንደገለጹት ከሰሞኑ በአካባቢያቸው ነፋስ ቀላቅሎ እየጣለ ያለው ከባድ ዝናብ የመሬት ናዳና ጎርፍ በማስከተሉ በሰው ሕይወትና ንብረት ላይ ጉዳት ማድረሱን ተናግረዋል። ከሚያዚያ 9 2017 ዓ ም ጀምሮ ለተከታታይ ቀናት በአካባቢው እየጣለ ያለው ዝናብ በተለይም ጎሬ፣ ኦዳ፣ ጃውላውጋ፣ ማሽታሌ፣ ኤላ አማሮ ሻጌና ቡልቂ በተባሉ አካባቢዎች ባስከተለው ከባድ ነፋስ ከፍተኛ የውሃ ሙላትና የመሬት መንሸራተት የሶስት ሰዎች ህይወት ሲያልፍ ከአራት በላይ ቤቶች በመሬት ናዳው መስመጣቸውንና የእርሻ ማሳቸው እንዲሁም የቤት እንስሳት ጭምር በመሬት መንሸራተቱ መወሰዳቸውን ነዋሪዎቹ አስረድተዋል። በወረዳው ሰሞኑን በተከሰተው ዳግመኛ የመሬት መንሸራተት አደጋ ምክንያት የተፈናቀሉ ነዋሪዎች የጎዶ አንደኛ ትምህርት ቤትና በአንድ የሃይማኖት ተቋም ግቢ ተጠልለው እንደሚገኙ የሚናገሩት ነዋሪዎቹ የዝናብ ሁኔታው ቀጣይነት ያለው ስለሚመስል አሁንም ከፍተኛ ስጋት ውስጥ መሆናቸውን ተናግረዋል። በወረዳው የዛሬ ዓመት በተከሰተው የመሬት መንሸራተት አደጋ ምክንያት የተፈናቀሉ ዜጎችን ሙሉ በሙሉ መልሶ የማደራጀት ስራ ባልተጠናቀቀበት ይህ መከሰቱ ስጋታችንን ከፍ ያደርገዋልን ብለዋል ቲግቫ ኢትዮ ኢትዮጵያ በጉዳዩ ዙሪያ ያነጋገራቸው የገዜ ጎፋ ወረዳ አደጋ ስጋት ጽፈት ቤት ኃላፊ አቶ ማስረሻ ማናዬ በበኩላቸው በአካባቢው እየጣለ ባለው ከባድ ዝናብ በወረዳው አራት ቀበሌያት በሰው በንብረትና በቤት እንስሳት ላይ ጉዳት ማድረሱን አስታውቀዋል። ባሳለፍ ነው አመት በአካባቢው የተከሰተው መሰል የመሬት መንሸራተትና ናዳ ምክንያት በርካታ ሰዎች መሞታቸው የሚታወስ ሲሆን አሁንም ድረስ በአካባቢው በስጋት የተፈናቀሉ ነዋሪዎችን ሙሉ በሙሉ መልሶ የማቋቋም ስራው አለመጠናቀቁን በቅርቡ የአካባቢው ነዋሪዎች ገልጸው ነበር። ሩሲያ ከዩክሬን ጋር ስምምነት ላይ ለመድረስ ዝግጁ መሆኗን ገለጸች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ሩሲያ ከዩክሬን ጋር ስምምነት ላይ ለመድረስ ዝግጁ መሆኗን ገልጸዋል። የውጭ ጉዳይ ሚኒስትሩ ሰርጌ ላቭሮቭ ሩሲያ የተጠናከረ ጥቃት ከከፈተች በኋላ ፕሬዚዳንት ዶናልድ ትራምፕ ፑቲን ጥቃቱን እንዲያቆሙ መጠየቃቸውን ተከትሎ ነው ሀገራቸው ለስምምነት ዝግጁ ነች ያሉት። ሰርጌ ላቭሮቭ እንዳሉት ከዩክሬን ጋር ለመስማማት ዝግጁ ነን። ሆኖም ግን አሁንም በተወሰኑ ነጥቦች ላይ መነጋገር እና መግባባ ማስገባባት ይኖርብናል፣ ብለዋል የውጭ ጉዳይ ሚኒስትሩ የተኩስ አቁም ስምምነት ላይ ለመድረስ ያለው ሂደት በትክክለኛ አቅጣጫ ላይ እንደሚገኝና ድርድሩን በአሜሪካ በኩል ይቀጥላል ብለዋል። የትራምፕ ልዩ መልእክተኛው ስቲቭ ዊትኮቭ በቅርቡ ሌላ ዙር የተኩስ አቁም ስምምነት ንግግር እንደሚጀምር እጠብቃለሁ ብለዋል ሲል ዴሊኒውስ ዘግበዋል። ይበን እንዴ እንዳለ የትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ ዛሬ ከፑቲን ጋር ይገናኛሉ ተብሎ ይጠበቃል። ትራምፕ ስቲቭ ለሰላም የማያባራ ድምፅ ይሆናል እናም ሁላችንንም እንድንኮራ ያደርገናል ሲሉ ጽፈዋል። ይህ ውይይት የሚካሄደው የአሜሪካው ፕሬዝዳንት ዩክሬንንና ሩሲያን ከተቹ በኋላ ነው። ረብ ሁለት ትራምፕ ባሰፈሩት መልእክት ዘለንስኪ ክራይሚያንና ሩሲያ ግዛት እውቅና ለመስጠት ፈቃደኛ ለመሆናቸው ለሰላም ድርድሩ በጣም ጎጂ ነው ብለዋል። በትሩት ሶሻል ገጻቸው ላይ በለጠፉት ጽሁፍ የዘለንስኪ መግለጫ የጦርነት ጊዜውን ከማራዘን በስተቀር ምንም አያደርግም። እኛ ወደ ስምምነት በጣም ቀርበናል ብለዋል። ትላንት ትራምፕ ፊታቸውን ወደ ፑቲንም አዙረዋል። ቪላዲሚር ፑቲን አቁም፣ በሳምንት አምስት ሺህ ወታደሮች እየሞቱ ነው የሰላም